ኢትዮጵያ ውስጥ በዝንጀሮ ፈንጣጣ የተያዘ ሰው ተገኘ። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ግለሰብ ማን ነው? ሰላም ጤና ይስጥልን። ውድና የተከበራችሁ የለዛሬ ሚዲያ ቤተሰቦቻችን እንደምን እንደምንቆያችሁ፣ እነዚህን መረጃዎች ወደ እናንተ ይዘን መተናልና አብራችሁን እንድትቆዩ በአክብሮት እንጠይቃለን። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። በህመሙ ተይዟል ተብለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ጨቅላ ላይ ሲሆን፣ እናቱም ለቫይረሱ መጋለጧ ተገልጿል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችልም ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ነውም ተብሏል። ቫይረሱ የተገኘበት ጨቅላ ህጻና እናቱ በለይቶ ማከሚያ ውስጥ አስፈላጊው የሕክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳልገጠማቸው የሀገሪቱ የጤና ባለስልጣናት ባወጡት መግለጫም አስታውቀዋል። ከዚህ ውጪ አሁን በኦሮሚያ ክልል ሞያሌ ከተማ ቫይረሱ ከተገኘበት ጨቅላ ውጪ በሀገሪቱ በኢምፖክስ መያዙ የተረጋገጠና ይፋ የተደረገ ሰው የለም። ባለፈው ዓመት መጨረሻ ላይ በምስራቅና ማዕከላዊ አፍሪካ በፍጥነት የተስፋፋው የዝንጀሮ ፈንጣጣ በሽታ በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቆም ነበር። በወቅቱ የተከሰተው የበሽታው ወረርሽኝ ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎችም ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፈንጣጣ አዲስ አይነት የበሽታው ዝርያ በመሆኑ ነው። የዝንጀሮ ፈንጣጣ በሽታ የሚከሰተው ሞንኪፖክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነው የፈንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭም ሆኗል። በሽታው ዲሞክራቲክ ሪፐብሊክ ኮንጎን በመሳሰሉ በአፍሪካ ዝናባማ ጥቅጥቅ ደኖች ውስጥ በሚገኙ መንደሮች ውስጥ በተደጋጋሚ የሚከሰትም ነው። በነዚህ አካባቢዎች በየአመቱ በሺዎች የሚቆጠሩ ሰዎች በበሽታው የሚያዙ ሲሆን በመቶዎች የሚቆጠሩ ደግሞ ለሕልፈት ይዳረጋሉ። ከ15 ዓመት ዕድሜ በታች የሚገኙ ልጆችም በበሽታው አስከፊ ሁኔታ ይጠቃሉ። የአፍሪካ ሲዲሲ እንዳለው ባለፉት አመት ከጥር እስከ ሐምሌ መጨረሻ ድረስ በነበሩት ሰባት ወራት ውስጥ ከ14500 በላይ ሰዎች በዝንጀሮ ፈንጣጣ ተይዘው ከ450 በላይ የሚሆኑት ሞተዋል። ከበሽታው ክስተት 96 በመቶ በዴሞክራቲክ ኮንጎ ውስጥ የተመዘገበ ሲሆን ከዚያም ጎረቤት ወደ ሆኑትና የዝንጀሮ ፈንጣጣ እንብዛም ወደማይታወቅባቸው ብሩንዲ፣ ኬንያ፣ ሩዋንዳና ኡጋንዳም ተስፋፍቷል። በዲሞክራቲክ ኮንጎ ያለው የዝንጀሮ ፈንጣጣ ክትባትና ሕክምና አቅርቦት ዝቅተኛ በመሆኑ የአገሪቱ የጤና ባለስልጣናት የበሽታውን ስርጭት በየጊዜው በአሳሳቢ ሁኔታ ይከሰታልን ብሏል። ባለፈው ዓመት የበሽታው ክስተት በምስራቅና በመካከለኛ የአፍሪካ ክፍሎች በመስፋፋቱ አህጉራዊና ዓለም አቀፍ የጤና ባለስልጣናት የዝንጀሮ ፈንጣጣ የህብረተሰብ ጤና ስጋት ነው ሲሉ አውጀውም ነበር። በቫይረስ አማካኝነት በሚተላለፈው በዝንጀሮ ፈንጣጣ በተያዘ ሰው ላይ መጀመሪያ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ እብጠት፣ የጀርባና የጡንቻ ህመምን ያካትታል። ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ ሽፍታ የሚከሰት ሲሆን ሽፍታው በአብዛኛው በእጅ መዳፍና በእግር መረጋገጫ ላይ ይከሰታል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቁጥ ሲሆን በተለያዩ የለውጥ ደረጃዎች ውስጥ አልፎ በመጨረሻም እብጠት በመፍጠር ኋላ ላይም ይከስማል። ቁስለቱም ጠባሳን ትቶ ሊያልፍም ይችላል። በሽታው በአብዛኛው ከ2 እስከ 3 ሳምንት ባለው ጊዜ ውስጥ በራሱ የሚጠፋ ይሆናል። በበሽታው የተያዘው ሰው ክፉኛ የተጎዳ ከሆነ ቁስለቱ አጠቃላይ ሰውነቱን በተለይም አፍ፣ ዓይን እንዲሁም የመራቢያ አካላት ላይ ከባድ ጉዳት ሊያደርስ ይችላል። የመተላለፊያ መንገዶቹም ኢምፖክስ ቫይረስ ቤተ ሙከራ ውስጥ በሚደረግ ምርመራ የሚለይ ሲሆን በሰውነት ንክኪ ይተላለፋል። የዝንጀሮ ፈንጣጣ ወሲባዊ ግንኙነትን የቆዳ ንክኪና በቅርብ ርቀት ላይ ሆኖ ማውራትን ወይም መተንፈስን ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቀረበ ግንኙነት ከሰው ወደ ሰው ይተላለፋል። የበሽታው ቫይረስ ወደ ሰውነት በቆሰለ ቆዳ በመተንፈሻ አካላት በዓይን በአፍንጫ እንዲሁም በአፍ በኩል ሊገባ ይችላል። በተጨማሪም በቫይረሱ የተበከሉ የመኝታ አልባሳት፣ በልብሶችና በፎጣዎች አማካኝነት በሚኖር ንክኪ በሽታው ሊተላለፍ ይችላል። ከሁለት ዓመት በፊት የዝንጀሮ ፈንጣጣ በዓለም ዙሪያ በበርካታ ሀገራት ውስጥ በተከሰተበት ጊዜ ቫይረሱ በዋናነት በወሲባዊ ግንኙነት ወቅት በሚፈጠር ንክኪ አማካኝነት ነበርም የተሰራጨው ለበሽታው ተጋላጮች ናቸው ብሎ ሲዲሲ ያወጣው መረጃ እንደሚያመለክተው አብዛኛው የበሽታው ክስተት የተመዘገበው ወሲባዊ ግንኙነት በሚፈጽሙ ሰዎች ላይና የተመሳሳይ ጾታ ግንኙነት በሚፈጽሙ ወንዶች ላይ ነው። በተጨማሪም በርካታ የወሲብ አጋሮች ያሏቸውና አዲስ የወሲብ አጋር የያዙ ሰዎች ለበሽታው በከፍተኛ ደረጃ ተጋላጭ ናቸው። ፍራንካ ታቫሬስ የዶሚኒካን ሪፐብሊክ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ገና በህፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳም ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳም ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸውን ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ያደርጋል ከሴት መናኞች ጋር በገዳም ውስጥ ህይወቱን የቀጠለው ይሰውም እያደገ ሲመጣ ወንድ መሆኑ እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበርም ተነግሯል። በመጨረሻም በገዳም ውስጥ አብራው ከምትኖርና ሲስተር ሲለቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የህይወቴ ምስቅልቅል ተጀመረ የሚለው የሰው ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንን እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላም ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ተናግሯል። ሲልቪያን ካጣበት ጊዜ ጀምሮ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነ ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፊ ያለውም ብሏል። መረጃዎቻችንን ስለተከታተላችሁ እናመሰግናለን። ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።